ኦሪት ዘሌዋ ወያን አንድምታ ትርጓሜ ምራፍ ሁለት ተራ ቁጥር አንድ ወመሰህየንተ ነፍስ ቁርባነ ወመስዋይተ ለእግዚአብሔር ያመፅ ስንዳሌ ይኩን ቁርባነ ዋኖስ፣ ርግብ ባይገኙ ስለላም ፈንታ የሚሰዋው የእህል መስዋዕትም ቢሆን ለእግዚአብሔር የሚቀርበው የተፈተገ፣ የተለቀመ፣ የታጠበ ጥሩ ፍሬ የሆነ ስንዴ ይሁን። ባቄላ፣ አተር፣ ሽምብራን የመሳሰሉ ሁሉ ለእግዚአብሔር መስዋዕት ሆነው አይቀርቡም። ወይ ክእውል ዓይልሁ ቅብዓ ወይ ወዲድ የሁ ሴነ የሚጨስነውና የሚቃጠልና የሚጨስነውና በዘይት የታበቀ ወይም በዘይት የታሸ ቁንዶ በርበሬ ይጨምርበት ወይም ነጭ ዕጣን ይጨምርበት አለ። ተራ ቁጥር ሁለት ወይ ወስድ ሃበ ደቂቀ አሮን ካህናት ወደ አሮን ልጆች ወደ ካህናቱ ይውሰደው አለ። ለእነሱ ይስጣቸው አለ። ወይ ዘግን ምኔሁ ካህን ምልአህኑ እምስንዳሌ ምስለ ቅቡ ወኩሉ ስሂኑ እግዚአብሔር ሊያገለግል የተሾመው ካህን በዘይትና በቁንዶ በርበሬ ከታሸው ስንዴ እጅ የምታህል ቆርሶ በሚነደው ሳት ላይ በመሰዊያው ላይ ያቃጥለው፣ ያጭሰው አለ። ወይ ወዴወን ለተስካር ላይ ለመስዋዕ መስዋዕት ውእቱ ዘመዓዛ ሠናይ ለእግዚአብሔር ለእግዚአብሔር በጎ መዓዛ የሚሆን መስዋዕት ይሄነውና አለ። ለመታሰቢያ እንዲሆን ካህኑ በመሰዊያው ላይ ያኖረው አለ። ጠራ ቁጥር ሶስት ወዘ ተርፈ እመስዋይት ለአሮን ወለደቂቁ ቅዱስ ለቅዱሳን እመስዋይቱ ለእግዚአብሔር እመስዋይቱ ለእግዚአብሔር ያለውና እመስዋይት ያለው አንድ ወገን ነው። ለእግዚአብሔር ከቀረበው ከተለዩ ለእግዚአብሔር ከቀረበው ከተለየው ተርፎ ከቀረው ማለት ነው። ተርፎ ከቀረው መስዋዕት የቀረው ከህዝቡ ለተለዩ ለአሮንና ለአሮን ልጆች ለካህናቱ ነው እንጂ ለሌላ ሰው ሊሆን አይገባም። ለእግዚአብሔር መስዋዕት ሆኖ ቀርቦ የተረፈውን ሊበሉት የሚገባቸው አሮንና ያሮን ልጆች ካህናቱ ናቸው እንጂ ሌላው ምእመናን ይሄንን ሊመገቡ አይገባቸውም አለ። ተራ ቁጥር አራት ወመሰ አባይከ ቁርባነ ለመስዋይት ብሱላ በእቶን እብስተስ እንዳሌ ናይተ ልውሰ በቅብ ለመስዋይት የምታቀርበው ስንዴ በዘይት የታሸ በዘይት የታበቀ በዘይት የታሸ የስንዴ ድፎ የስንዴም ቂጣ ቢሆን አለ። ተራ ቁጥር አምስት ወለመ ወለመ መስዋዕተት የግኑ ቁርባንከ እንዳሌ ልውሰ በቅብ ወናይተ ይኩን ቁርባንህ ለእግዚአብሔር የምታቀርበው ቁርባንህ በብረት ምጣድ የበሰለ በብረት ምጣድ የተጋገረ መስዋይት ቢሆን በዘይት የተለወሰ የስንዴ ቂጣ ይሁን አለ። ተራ ቁጥር ስድስት ወት ፌትቶ ፈትተህም ቆርሰህም አጪሰው በመሰዊያው ላይ በእሳቱ ላይ አቃጥለው አለ። ወትክው ላይ ሊሁ ቅባ ለእግዚአብሔር የሚጮ የሚጨስ መስዋይት ነውና ዘይት ጨምርበት አለ። ተራ ቁጥር ሰባት ወለመ ብሱል በመቅጡት መስዋይት ከስንዳሌ በቅብ ይትገበር በምንቸት የተቀቀለ ወይም በታላቅ ድስት የተቀቀለ የበሰለ ምንካኮ ገንፎም ቢሆን በዘይት የተለወሰ ይሁን አለ። ከሱም ቆንጥረ በእሳት ላይ አጭስለት አለ። ተራ ቁጥር ስምንት ወታመጽእ መስዋዕተከ ዘገበርከ እምዝንቱ ለእግዚአብሔር ወያቀርቦ ካህን ሀበ ምስዋእ ለእግዚአብሔር ካዘጋጅኸው ከዚህ መሥዋዕት ወደ ካህኑ ወደ አሮን አምጣ፣ ካህኑም ወደ መሠዊያው ያቅርበው አለው። ተራ ቁጥር ዘጠኝ ወይ ነስ ካህን መሥዋዕት ለተስካር ወይ ወዴው ላይ ለመሥዋዕ እግዚአብሔርን ሊያገለግል የተሾመው ካህን ወደ መሠዊያው አቅርቦ ለመታሰቢያ እንዲሆን በመሰዊያው ላይ ያስቀምጠውያኑረው አለ። ይህም የኋላ ትውልድ እንዲያዘክረው እንዲያውቀው፣ እንዲህ ነበረ እያለ ታሪኩን ሲናግር እንዲኖር ነው። መስዋዕቱ ወመዓዛ ሰናይ ለእግዚአብሔር ለእግዚአብሔር በጎ መዓዛ ያለው ሆኖ የሚቀርብ መሥዋዕት ይሄ ነውና አለ። ተራ ቁጥር አስር ወዘ ተርፈ መሥዋዕት ለአሮን ወለደቂቁ ቅዱስ ለቅዱሳን መሥዋዕቱ ለእግዚአብሔር። ለእግዚአብሔር ከቀረበው መሥዋዕት የቀረው የተረፈው ከሕዝቡ ለተለዩ ረአ ለአሮንና ለአሮን ልጆች ነው እንጂ ለሌላ ሰው ሊሆን አይገባም። ለእግዚአብሔር ተሰውቶ የተረፈውን ሊበሉት የሚገባቸው አሮንና ካህናቱ ልጆቹ ናቸው እንጂ ከምእመናን ወገን የሆነ ለእግዚአብሔር ተሰውቶ የተረፈውን ነገር ማንም ሰው ሊበላው አይገባውም። አለ ተራ ቁጥር አስራ አንድ ወኩሎ ዘታመጽዑ ለሰዊ ለእግዚአብሔር ይትግበሩ ብሁእ እምኩሉ ብሁዕ ለእግዚአብሔር። ለመስዋይት የምታመጡትን ሁሉ ከመጻፃ ነገር አታድርጉ። ማለት ለእግዚአብሔር እንሰዋለን ብላችው ለእግዚአብሔር የምታመጡት መስዋይት ሁሉ ከመጻጻ ነገር አታድርጎት። መጻጻ ማለት የቆየ የከረመ እርሾ ማለት ነው። እርሾ የሌለበት መስዋዕት እንጂ እርሾ ያለበትን መስዋዕት እርሾ ያለበትን መጻጻ ነገር ለእግዚአብሔር መስዋዕት አድርጋችሁ አታቅርቡ አለ። ወም ኩሉ መዓር ኢታምፁ ለሰዊ ለእግዚአብሔር ለቁርባ ለቁርባን ብላችሁ ለቁርባንም ይሆናል ሊሆን ይገባል ብላችሁ ለእግዚአብሔር ከመዓር ወገን መስዋዕት አድርጋችሁ እንዳታመጡ፣ መዓር ለእግዚአብሔር መስዋዕት ሆኖ ሊቀርብ አይችልምና መጻጻውንም ለእግዚአብሔር መስዋዕት ብላችሁ አትሰዉ። እንዲህ ማለቱ መጻጻ የቆየ የዘገየ የተበላሸ ማለት ነው። እናንተም የዘገየ የተበላሸ የቆየ ኃጢአትን አትስሩ አለ። ኃጢአት ትድፍ አካል ነችና፣ ኃጢአት ከመጀመሪያው እግዚአብሔር ለሰው የሰጣት ጸጋ አይደለችም። በኋላ የመጣች ትድፍ አካል ነችና እናንተም ትርሽ የሆነ ኃጢአትን አትስሩ ሲል ነው። ኃጢአት በእናንተ ላይ ሰልጥኖባችሁ አይኑር፣ አይሰልጥንባችሁ፣ ኃጢአት አይግዛችሁ ሲል ነው። ማአርም ለእግዚአብሔር መስዋይት አድርጋችሁ አታቅርቡ ማለቱ ንብ የማትቀስመው ነገር የለም። ለእግዚአብሔር ይሆናል ተብሎ የማይታሰበውን ሁሉ ንብ ተቀስመዋለችና ንብ የቀሰመችውን መአር ለእግዚአብሔር መስዋይ ታድርጋችሁ አታቅርቡ አለ። እናንተም ዘመደ ሀጣውን እናትስሩ አትስሩ ብጣው ይህም ኃጢአትን አትስሩ ማለቱ ነው። ብትሰሩትም እንኳ ተጸጽታችሁ ከተመለሳችሁ እኔም መጸጸታችሁን መቆጨታችሁን አይቼ ኃጢአታችሁን አስተሰርላችኋለሁ ሲል ነው። ተራ ቁጥር አስራ ሁለት ወባይቱ ለአስራት ታበውቁ እምንሁ ለእግዚአብሔር ነገር ግን ከእርሱ ከማዕሩ ለእግዚአብሔር ከአስር እጅ አንዱን እጅ አስራት አድርጋችሁ ታቀርባላችሁ አለ። አስራት ማለት ለእግዚአብሔር የሚቀርብ መስዋዕት አይደለም። አስራት እግዚአብሔርን ለሚያገለግሉ ካህናት ደመወዛቸው ነው። ካህናቱ አስራትን እየበሉ እግዚአብሔርን ያገለግላሉ። ለእግዚአብሔር ግን መስዋዕት አድርጋችሁ የምታመጡት ከመአር ወገን እንዳይሆን መአር ለእግዚአብሔር መስዋዕት ሊሆን አይችልምና አለ። እስመ ለመስዋዕ ተስተ የተሰውኡ እምኒሁ ለማእዛ ሰናይ ለእግዚአብሔር። እግዚአብሔር በጎ ማእዛ አድርጎ ሊቀበለው ከእርሱ አትሰጉምና ከአስር እጅ አንዱን እጅ አስራት አድርጋችሁ ዋግዋለ። ይሄውም እግዚአብሔር ይቀበለዋል ብላችሁ መሥዋዕት አድርጋችሁ የማታቀርቡት ብትሆኑም ለአስራት አስራት አድርጋችሁ ግን እንድታቀርቡ ለካህናቱ እንድትሰጡ ይገባችኋል፣ አለ። ተራ ቁጥር አስራ ሦስት ወኩሉ ቁርባነ መስዋእት ወኩሉ ቁርባነ መስዋእት ክሙ በጽዮው ይትገበር ወጊታደግ ጽዮው እንዘተ ሰው ለእግዚአብሔር ውስተ ሁሉ ቁርባን ክሙ ተወዲው ጽዮው መስዋእት አድርጋችሁ በምታቀሩት ነገር ሁሉ ጫው ጨምሩበት። ለእግዚአብሔር የሚቀርብ መስዋእት ከሆነ ያለ ጨው አይቀርብምና ጨው የሌለበት አልጫ መስዋዕት እንዳታቀሩ አለ። ይህ ማለት እናንተም አልጫ የሆነች ኃጢአትን አትስሩ። አልጫ የሆነች ኃጢአትን ብትሰሩም እንኳን ተጸጽታችሁ፣ ተቆጭታችሁ ከኃጢአታችሁ ብትመለሱ እኔም ኃጢአታችሁን አስተሰሪላችኋለሁ ሲል ነው። ተራ ቁጥር አስራ አራት ወም ወመሰ አባይ ከመስዋይተም ቀዳም የክልክ ለእግዚአብሔር አዲሰ ቅልወ ንጹሐ ወለቱመ በመጀመሪያ ከደረሰው ከመጀመሪያው አዝመራህ ከመጀመሪያው እህልህ ለእግዚአብሔር መስዋይት አቀርባለው ብትል ለማቅረብ የምትፈልግ ብትሆን የተለቀመ፣ የተፈተገ፣ የታጠበ ንጹሕ የሆነ ፍርያማ የሆነ አዲስ እህል ይሁን አለ። ተራ ቁጥር 15 ወታ በጉ መስዋይተም ቀዳሚ ክልከ ወት ክቡ ላይልሁ ቅባ ቅብአ ወት ወድ ላይልሁ ሲሂነ ከመጀመሪያው እህል አስቀድሞ ከደረሰው ከመጀመሪያው አዝመራ ለመስዋዕት አቅርበህ ቁንዶ በርበሬ፣ ነጭ ጣንም ጨምርበት፣ አለ። ወያበውኦ ካህን ለውቱ እክል ምስለቅቡ ወኩሉ ሲኑ ለተስካር እግዚአብሔርን ሊያገለግል የተሾመው ካህን በዘይትና በቁንዶ በርበሬ የተለወሰውን መሥዋዕት ተቀብሎ ለመታሰቢያ እንዲሆን በመሠዊያው ላይ ያቅርበው። በመሠዊያው ላይ ያስቀምጠዋል። መሥዋዕቱ እቱ ለእግዚአብሔር ይህ